አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢትዮ ቤተሰቦች እንድናቸ ዳናች ወይ እኔ ሰላም ነኝ፣ አልሐምዱሊላህ። ዛሬ ደግሞ ማለት ነው ለምትወዱ ሰው ግጥም ማለት ነው ንገሩት፣ ናፍቆኛል ልብክ ደረቅ ሆኖ ለኔ ያስቸግሮኛል የማይረጥ ድንጋይ ከባዱ ሆኖብኛል። አፈቀር ኩፍ ብዬ ይብስ ኮረቶብኛል። አለለማመጥ መተው ይሻለኛል። ፍቅር ይገባው ምንድን ይሻለኛል። የማይረባው ጉራ ኸረ አሰቃይቶኛል። አንተን ለማስረዳት በጣም አድክሞኛል። የማትስ ምህርቴ እሱ ይቀለኛል። እኔ አንተን ማፍቀሬ ማፍቀሬ ካስባለኝ ሞኝ ይሳካል እድሉ እስኪ አንተ አፍቃሪ እኔን አንተን ባፈቀርኩ ሰላሜ አነሳሃኝ የፍቅርም ጦር አለው ተዉ አታሰቃየኝ። በቀን በሀሳቤ ሌሊትም በህልሜ አረ እታሰቃየኝ ተጣምረህ በዴሜ ካለገኝ ልውል ነው በጠና ታምሜ መድኃኒቴ ሱጡኝ ሳይጠና ህመሜ የእኔሱ ብቻ ነው! ይህ ሕይወቴ አለሜ እኔ ከሱ ሌላ መቼ ሰው ይታየኛል የማይጠቅመው ፍቅሩ ምርኮኛ አድርጎኛል። እኔ ልንገርህ ስል ቀድሞ ይዘጋኛል። እስኪ ከሰማችው ንገሩ ትናፍቀኛል፣ ትናፍቀኛለህ ትናፍቀኛለህ ብዬ ካልኩ በላይ ብዙ ናፍቆት አለ አፈቀሪው ልቤ ላይ። ጀምበር አዘቅዝቆ ነገን ስትጣራ ትዛ አይለኝ ለኔ ቀልቤ ካንተ ጋራ። ጨረቃን በከዋክብት ተከባ ባያትም ባስደምም ውበቷ ፍጥረት ቢያደርግም አንተ ስትናፍቀኝ አላስታውሳትም። ጀንበር ስትጠልቅ ምሽት ሲሆን ቀኑ ፍጥረት ከማድረግ ለመግባት ሲያቅኑ ምን ያንተን ፍለጋ እግሬ አነሳለሁ ባገኝ ሲጃልኩኝ ዛሬ አስባለሁ ከኮከብ ጨረቃ ስጦታ ልስጥህ እንዲያትቀርብ ብዬ ይህንን ጻፍኩልህ። እስከ ዛሬው ግን ፍቅሬ ሰላሙን ያብዛልኝ። ልቤ አይችልም መናገር በወዲህ ነው እንጂ ልቤ አይችልም መናገር በወዲህ ነው እንጂ ይህ ሁሉ መሆኔ ደስታ ላንተ ነው ሀዘነግለኒ ቀን ማታ በሀሳብ በናፍቆት ው ከውጭ ህልምህ ላሳሳካ አፍን ህልምህን ላሳካ ሳልደክም ሩጭ እስኪ አንተርደኝ ውስጤን ሳላወራ ቃል ባለ ቃል ባለማወጣቴ ብዙ አየው መከራ። መውደድህ ሲጣና በዲም ስሬ ገብቶ ያለ አቅሙ ሲሸከም በፍቅርህ ተረቶ ቆማህ ስትጠብቅ ልናገር ደፍሬ ደንዝዝ ቀረሁኝ ደንዝዜ ቀረሁኝ አንገቴን ሰብሬ ነጸቅ ልባለኝ በእምነት የተሞላች ፍቅርህ ሀይሉ ሀይሎባት አሁን ግን ታማለች። በቃላት አይደለም እውነት ላይ ቁም ነገር ልቤ ማፍቀር እንጂ አይችልም መናገር። የናፈቀኝ ለታ ሳር ቅጠል ሁሉ አንተን ይመስለኛል። ከፊት ከኋላዬ ከኔ

እንዴ ደብር ደወል እንንዴ ወፍ ዝማሬ ይቀሰቅሰኛል። ዳሩ ምን ዋጋለው ዳሩ ምን ዋጋለው ዳሩ ምን ዋጋለው ዳብሽ እንቅፌ እንዲያልሰምህ አፈን አቀፌ እንዲያልሰምህ ዲምጽህ እንዲያልሰማ ናፍቆት እንዲያላ የቅልፍ ርቃኸኛል ቢሆን ወድሃለው ና ትናፍቀኛለህ። በሰዓት በደቂቃ ትዝ ስትለኛለህ ወድጄህ እና እናፍቆ አለው ያው ደስ እያለኝ ተስፋ ልቆርጥም ባንተ ድርስህ እስክታመኝ ስጠብቅህ ልኑር። ቀናቶች ቢረዝሙ ቢቆጠር ዓመታት ጊዜ ቢለየይን ቢያልፍብን ዘመናት ከልብህ ብጣፋም ከትውስታ ጓዳ በስቃይ ታስሬ በስቃይ ታስሬ በናፍቆት ጎዳና ህልምም ባይሳካ የሆዴን ባለገኝ በደስታ ዘመን ባይተዋር ቢያደርገኝ ግዴለም ችላለሁ ሁሉን ነገር ችዬ እጠብቃለሁ ልቤን አበባዬ የሀሳብ በረዶ ይጥለቅ በናቴ ይደንዘዝ አካሌ የደከሙ ጉልበቴ ትመጣ እንዲሆነ እያልኩ በተስፋ ልጠብቅህ ጥልፍ ጊዜ ይለፍ ወንዜ ሁሉ ይድረቅ ምን ያደርግልኛል ካንተ ወዲያ ኖሮ ፍቅርህ ይበቃኛል። የስንንቅ ቀጠሮ በትዝታ ዋሻ ራሴን ደብቄ በመናቤ ስየ ፍቅርህን ሰንቄ አጠብቅህ አለሁ በተስፋ በተሰጠኝ እድሜ ባንተ ናፍቆት ፍቅር ካልተሞኩኝ ታምሜ እንዲያ ትቀር ፍቅሬ ካጠገብ የረቀህ ለምትናፍቀኝ በቀን ጨለማ ድንገት ዝያልከኝ እኔ የረሳሁት እኔ የረሳሁ አንተ የረሳኸኝ በናፍቆት ዝታ ክስት ያደረከኝ ጀንበር ስትጠልቅ ምሽት ሲሆን ቀኑ

የልቤ ህመሜ እጠብቅሃለው ከጨለማው ቆሚ ኮኮብ ጨረቃን ስጦታን ልሰጥህ እንዳትቀር ብዬ ይህንን ጻፍኩልህ። እስከ ዛሬ ግን ፍቅሬ ሰላሙ ይብዛልኝ።